ነገር ይገርማል። መቼ ነው የምንስማማው? አለ ቡሩክ፣ ቡሩካችን ማለት ነው። የተስማማችን ጊዜ ተስማማ አትል ለማለት ቻሉ አይመስለኝም። ፎቶ አትሊስት ቢያሳዩ ነገሮችን ይላሉ። እውነትም እናንተም ትረጋጋላችሁ፣ እኛ የምንረጋጋለን። እንድ ፋይል ካለም አውጥቶ መፍትሄ ይሰጥበታል። ምንም ነገር ሳይኖር ግን ይሄ ሁሉ ካለ አለ ግን ዳኒ ለምን እንደሆነ አላውቅም ፎቶን አውጥቶ ማሳየት አልፈልግም። ዳኒ ማ ከሃይሚ የሚፈልገውን ነገር እጁ እስከሚያደረግ ድረስ ሃይሚን እጁ እስኪጨምር ድረስ እስከዛ ድረስ ደግሞ ሃይሚ ና ብርኬ ብትረጋጉ ደስ ይለኛል። ማለት ዳኒ ሃይሚ እንኳን ልትረጋጋ ቀርቶ ጭራሽ ዳኒ ዳኒ ለምን ተመታ፣ ለምን እንዲህ ሆነ ስለሱ ነው የምትቆረቆረው። እንዴት እንዳሰበው ባላውቅም እናንተ ለማለያየት የፈጠረው ነገር ሊሆን ይችላል ኤቪደንስ እስካላሳያችሁ ድረስ እናንተ መለያየት አለባችሁ ብዬ ጠላቱን አንድ ላይ ሆኖ ያጠፋል። ሀይሚ ግን ከጠላቷ ጋር ሚስጥረኛ ሆናለች። ነገሩ ትናንት የተናገርሽው ነገር እግዚአብሔር በቃ ታያቸው እነሱን፣ ዳኒና ሶስት፣ እናንተ ታያቸው በቃ የዳኒ ነገር መች ሆነላትና ሀይሜ መታኸው፣ ሰበርከው፣ ቀነጠስከው። ብሩኬሪ፣ ብሩኬና ብሩኬጋ ብቻ ነው የሚያምረባችሁን ብሩኬ ጋር ስታደርጉ የእናንተን ጨው የናንተን ወጣው ተዋት። ሴት ልጅ ስትል ለማመጣት ማለት ነው። በጣም በቃ ከኒሜ ላይ ሴት የለም እምትልና ስለዚህ ተዋት በራሷ መስመር ስጓዝ። እንዴ ጉድፎ ነው። በጣም ብዙ ሰው ኃይሜን እየለመናት ነው። አረ ተዋት፣ ፈታ ተበል በቃ፣ በራሷ ሞድ ፈታ ብላ ምናምን ተዋት። እንዴ ብሩክስ፣ ምናስ ለማመጣ ይሄን ያህል? እንዴ የራስን መንገድ አትፈልግም እንዴ? ምን አስበህ ነው? በቃ ኮራጀንን እንበል በቃ አለቀ። እንዴ አሁንም ድጋሚ እየተነጠፍክ ይቅርታ ለመጠየቅ ትሞክራለህ። በቃ ይቅርታ እኮ የሰው ልጅ አንዴ ነው አንድ ጊዜ ያጠፋል። በቃ ይቅርታ አለ። ከተቀበለ ተቀበለ፣ ካልተቀበለ ሀጢያቱ ሀራሙ መልሶ ለራሱ ነው። ምንም ይህን ያህል ጉዞ የሚያስጉዝ ነገር እኮ የለም። አረበስ ነው። አሁንማ ጭራሽ ሁሉም በየቤቱ ሀይሚና ብሩኬ፣ ሀይሚና ብሩኬ፣ ረበስ ሁሉም በቃ ለነገሩ ይስሮ ምን ችግር አለው፣ ግን እናንተ እየተጨቃጨቃችሁ እናንተ ሀይለ ቃላችሁን እያወጣችሁ እዚህ ይሄ ሁሉ በቃ እንደዚህ። ሀይሚና ብሩኬ እኮ እንደዚህ አልነበሩም። እንደዚህ ሆኑ፣ ተቀየሩ። በቃ እንዴት ነው? ቃላታቸው የሚያስጠላ መባላቸው በጣም ያስጠላ። ሲቀጥል ደግሞ ምን ለማንኛውም ሰላም ጤና ይስጥልን። ውድና የተከበራችሁ የጫናላችን ቤተሰቦች እንዴት አላችሁ? አለውን። እኔ ደህና ነኝ እግዚአብሔር ይመስገን። ትናንትና ሀሚ ሁለት መቶ ሺህ ገብታ እንኳን እንደሰልሽ አላልሻትም። አይናቸው አያይም ጆሯቸው አይሰማም። ምንም ማድረግ አልችልም ማለት ነው። ማንም ሳይቀድመኝ ነው ያልኩት ማለት ነው። ሌላው ሲቀጥል ደግሞ እንግዲህ በሀይሚና በብሩኬ እንግዲህ ሚስጥሩ ከወጣ ካልወጣ በሚል ነገር እንግዲህ በጣም ብዙ ሰው እንግዲህ ለቪዲዮ ይሁን ለምን ይሁን እየተጣላ እያየናቸው ነው። እንግዲህ እኛ እነሱን መጣላት ሰላም ለማምጣት ደፋ ቀና እንላለን። እናንተ ደግሞ ጭራሽ እነሱን ካላስታረቅ ነኝ ብላችሁ ምትጣሉ አላችሁ። እኔ የምለው ግን ሁሉ ነገር በጸብ ነው እንደው እኔ እኮ እኔ ግን ሀይሚና ብሩኬ ከዚህ ህይወት ውስጥ ውጡ ይሄን ነገር ጨርሶ ስንት ጊዜ ተናገርኩ ስንት ጊዜ እውነት። ኦዲየንሶቻችሁ ማለት ነው ወይኔ ድሮ ድሮኮ ማለት ነው ከአብርሃም ለየት ያለ ነገር ስለምታቀርቡ ነበር። በጣም እንዲ በስስት የሚጠብቋቸው ጓጉተው የሚጠብቋቸው አሁን ላይ ደግሞ በጣም ሰልችቷችኋል፣ በቃ ደብሯችኋል። ማንም እንኳን ዞር ብሎ እያየን መኛር ስበርታችን እንኳን እንደዛ ያ ሁሉ ተጣልተን እነሱ እነሱም እኮ እየተጣሉ ነው በነገራችን ላይ በዘው ማለት ነው በዛ ወይ ሃይ ምን ነበር ግን የተጣሉ ነው። ስለዚህ ኦዲንሶቻቸው ለዛ ይጣሉ ሲታ ሲታረቁ ይታረቃሉ ኦዲንሶቻቸው ማለት ነው። እና እርስ በርሳቸው እየተባሉ ነው ያሉት እና እባካችሁን ማን ነው ለእኛ ለኛ አዳማጭ አለን እያሉ መልእክታቸውን እያስተላለፉ ነው ቲክቶክ ላይ ማለት ነው እንዲሁም እንዲሁም ትላንትና የሀይሚ ሴሌብሬት በጣም ደስ ይል ነበረ። ቲክቶክ ላይ የነበረው ግን ማለት ነው ብሩኬን ሀይሚን ብቻዋን ነው ያደረጋቸዋት ማለት ነው። እናንተ ከለያቸዋቸው፣ እነሱም ለመለየት ቀላል ነው። ምን ሀይሚን ምንም አይጎልባትም፣ ብሩክ ምንም አይጎልበትም። እንዲ ምን ምን አለማመጣው። እንዲያውም ነገ ሀይሚን አግብቼ እንዴት ነው ጸባዋንች የምኖረው፣ ብሩኬን አግብቼ እንዴት ነው ጸባዋንች ብለው የምኖረው ከሚጨናነቁ ዛሬ ላይ ማለት ነው ብዙ የሚጨነቅ ሰው ስለነገራችን ላይ እንደዚህ ኮመንት ስራ የሚያየው ስለነበረ ነው። እና ወይኔ ሃይሚ ግን አሁን እንደዚህ በጓደኝነት እንደዚህ ከሆነች በትዳር ላይ ወደፊት እንዴት ነው የምትሆነው? በቃ እንዲ ምንድን ነው እንደዚህ ለምንድ ነው የማታዳምጠው ለምንድን ነው ይቅርታ የማትቀበለው? ብዙ ሰው እያላት ነው እንግዲህ። ብለናት ብለናት እኛ ሰልችቶናል። በኋላ ራሷ አልቅሳ ስትመጣ ብሩክ ደግሞ የወንድነት ግን የራስህ መብት ካላስከበርክ እዚህ ጋር መጥተህ ሁሉ ጊዜ ሃይሚ ሃይሚ እያልክ ሲንቀሳቀስ ማንም አይሰማም፣ ብሩኬ ማለት ነው። ምክንያቱም ወንድነት ግን ማንነት ግን ማስከበር አለብህ። በቃ አንድ ጊዜ ሁለት ጊዜ ሶስት ጊዜ ይቅርታ ጠየቅካት። ከዛ በኋላ አስሬ እየተነጠፍክ እንደመሰላል በእኔ ላይ ሂጂብኝ ማለት አይጠበቅብህም። ብሩክ አሁን ቢሆን ቆም ብለህ ነገሮች ማየት ትችላለህ። ሁልጊዜ ከሷ ጋር እየተገናኘ መጨቃጨቅ አይጠበቅብህም ማለት። ሀይሚ አንድና አንድ ነገር ዳኒ ከሰል ምናምን ምናምን እያለች ሌላ ነገር ነው ፎከስ እያደረገች ያለችው። ዳኒ ደግሞ ሀይሚን ወደ ራሱ ለማቅረብ በጣም ብዙ ነገር ይፈልጋል ማለት ነው። ሶሲን ደግሞ ካጠገቡ ለማራቅ ብሎክ አድርጓታል፣ አያወራትም። ገባችሁ? ትናንትናም ደግሞ ሀይሚ ምላሽ የሰጠችው ለሶሲ ሶሲ ቤት እንግዲህ አለ ካሜራ ነው ሀይሚ የተገኘችው። እንደው በእሷን አሁን በካሜራ አግኝታት ብዙ ነገር ነው ያለቻት። ስሎ ሰው አንዳንዴ ስንፈርድ እንደ ራሳችን ለድራማው ቢሆን ለድራማው ቢሆን እንደ ራሳችን አድርገን መፍረድ ግድ ይለናል። ምክንያቱም አሁን ሶሲ በዛን ሰዓት የምትገምተው ግምት ይሄ ነው፣ በቃ የሚሆነው ድራማ እኮ ነው እናቃለን እኮ ከካሜራ ጀርባ አይላቪው አይሚስዩ ነው። ምንም ችግር የለውም። ይሄ እዚህ ጋ እኛ አንድ ወተን ስላወራን ማለት ነው እከሌ ልትበድሊ ነው የከሌ ጠላት ነች ምናምን፣ አይ እንደዛ አይሰራም። አይሰራም እንደዛ። ምክንያቱም በቃ አሁን ሁሉም ነገር መረጃ እየደረሰ ነው። ትናንትና የሱሴ አባት ሲዘቀዘቅ ዳኒ፣ ለምንድን ነው የባለቤቴን አባት የምዘቀዝቁት? እውነት ነው። ስለዚህ ቢጣላም ባይጣላም፣ በርግጥ ይሄ አባት አባት ነው። የማንም አባት መዘቅዘቅ የለበትም፣ እናቶችም መዘቅዘቅ የለባቸውም። ይሄ እውነተኛ ነገር ነው። ግን ዳኒ ሲቆጣ ነበር ትናንትና። ስለዚህ አትጣሉ አሰጣሉም አይዲያቸውን በቃ ምንም ማድረግ አይቻልም። ስለዚህ እኛ የምናወራውንም አሜን ብላቸው ተቀብሉ። እኛ ግን የጨረቃ ፋሚሊ ብሩኬና ሃይሚ ወደ ሰላማቸው ብትመለሱ በጣም የተሻለ ነው። ከእንደዚህ አይነት ልቁጥቁጥ ህይወት ውስጥ ወታቸው የራሳቸው ምርጥ ምርጥ የሆነ በቃ እንዴት ነው አይዲያ ሀጣላቸው እንዲ። እናንተ እስኪ ቱርኮች የሚሰሩትን ቲክቶክ ላይ ነፍ አድል ያለው፣ ከዛ ውስጥ እኮ ሀያ ደቂቃ ሰላሳ ደቂቃ አምጥታችሁ ብሰሩ ቪው፣ እርግጠኛ ነኝ ቪው ማለት ነው። የእነ ሀይሚ ቪው አሁንም ያው ነው የዛ አሁን አሁን በሃይሚ ቻናል ብዙ ሰው በቃ ማየት እየተደበረ ነው። ምክንያቱም ቲክቶክ ላይ እንደማየው ከሆነ ሳብሳብ ሳብ እያረጉ ነው ሚያውት እያዩኝ ነው። ግን እዚህ ጋር ስራ ነው ብሎ የተረዳ ሰው አለ፣ ስራ ነው ብሎ ደግሞ ያልተረዳ ሰው አለ። ታዲያ ምን ጥቅም አለው ይሄ እዚህ ጋር መሰደቡ መረገጡ ምን ጥቅም አለው? ደግሞ ሃይሚንም እንደዚህ ሊያስደርጋት የቻለው ምክንያት ለምን መሰላችሁ? ሃይሚ ሃይሚ የሚለው ሰው አንደኛ ብሩኬ ጥፋቱን አጠፋ፣ ጥፋቱን አጥፍቶ ይቅርታ ጠየቀ። ይቅርታውን ሲጠይቅ እሷ አልቀበልም ማለች። ሁለት ቀን ሶስት ቀን እንደ ሴት ተረተናታል እኮ እንደ ሴት እኮ ትክክል ናት እኮ ሀይሜ ሁለት ቀን ሶስት ቀን የፈለጋትን ነገር ብታደርገው ብሩኬን አደለም ማኮረፍ፣ ምንም እንረዳታለን። ከዛ በኋላ ግን የመጣችበት ስቴፕ የሄደችበት ስቴፕ ዳኒ ጋር የሄደችበት ከዳኒ ጋር የተገናኘችበት መንገድ ይሄ ይሄ መንገድ ታዲያ አሁን አስፈላጊ ነው ብላቸው ነው የምታስቡት? ተሳዳቢዎች ስራ ነው ካላቸው የብሩኬንም ስራ ነው፣ በቃ አለቀ። ምንም እኮ አዲስ ነገር የለውም እኛ እኛ ክርክራችን ማለት ነው የሀይሜን ስራ ነው ብላቸው ስትቀበሉ የብሩኬንም ስራ ነው ብላቸው መቀበል እኛ ስንናገር ስለ ብሩኬ ታፈቅሩታላቸው፣ ፍቅረኛው ናቸው። ብሩክ በህይወቱ አንድና አንድ ሴት ነው የሚያፈቅረው፣ እሱም ሀይሚ ናት። ሀይሚ ከሆነች ሀይሚ ካልሆነች አለቀ። ማንም ማንንም ሴት አይቀርብም። ይሄን አስረግጬ ነው የምነግራችሁ። ብሩክ እንደዚህ አይነት ማለት እንደ ማንኛውም ወንድ ሽልጥልጥ እንዳይመስላችሁ፣ ለራሱ ኮስታ ኮስተር ያለ ከነ ቤተሰቡ አሁን ሀይሚ ጋር ስለሆነ ነው ችግር ሆኖበት እንደዚህ ሆኖ ያያችሁት እንጂ ብሩክ እንደዚህ አይነት ቦታ ላይ የሚጻፍ የሚወሰን አይደለም። ብሩክ ብሩክ ካልሽ ብለሽ ሞትሽ ካላችሁ ማለት ነው። እንደው ጨምሮ ጨምሮ ማለት ነው። አራት ልጅ ነው መውለድ ፈልገው አራትም እንደው ወንድ እንደ ብሩኬ ይደርድርልኝ፣ ወንድ እንደ ብሩኬ ማለት ነው። ግን ከየት ይገኛል? ፈጣሪ ሲሰጥ ነው ከላይ ሁሉም ነገር የሚሆነው ማለት ነው። ደግሞ አይስጥሽ ብላቸው፣ ኮመንት ስር ጻፉ። የእግዚአብሔር ስራ ነው የሰው ስራ አይደለም። ቤተሰቦች አንዳንድ ቤተሰብ ኮመንታቸው በጣም ስለሚያስቀኝ ነው፣ በነገራችን ላይ ማለት ነው። ምኞቴ ነው እኔ ከሰጠኝ እቀበላለሁ፣ ከሰጠኝ ደግሞ ምንም ማድረግ አልችልም። ሌሎቻችሁም ተመኙ፣ እንደ ብሩክ አይነት ልጅ እንዲኖራችሁ ተመኙ። ወይም ደግሞ ወንድም እንኳን ያው አንዴ ተፈጥሯል፣ ተፈጥሯል ግን ልጅ የምታገቡ ልክ እንደ ብሩኬ አይነት ወንድ ልጅ እንዲኖራችሁ፣ ስለ ክብራችሁ፣ ስለ ማንነታችሁ፣ ስለ ሴትነታችሁ የሚያከብርላችሁ ወንድ ልጅ እንዲኖራችሁ መልካም ምኞቴ ነው። ተሳዳቢዎች ማለት ነው እና እንደዚህ ብለሽ ሞት ሽላላችሁ ነው ማለት የሰጠዋችሁ ማለት ነው። ሌላው ሲቀጥል ዛሬ እንግዲህ በዳኒ ቤት ይመጣል። በዳኒ ቤት ሲመጣ ምን ይዘው እንደሚመጡልን እንግዲህ አይተና ምናየው ይሆናል። እንግዲህ ትናንትና ሀይሚ ዳኒን ላግባው ባለችው ቪዲዮ እኔ ሰርቼ ነበር። እኔ ኳር ለሞ ያልኩት ሃይሜ ራሷ ኳራ ሰውስ ና ተያይዛችሁ ገደል ግቡ ስትላት እኔ አግብቼ በተግባር አሳይሻለሁ አለች። ከዛ በኋላ እኔ ደግሞ በቃ በቀደም ከብሩኬ ጋር የለበሽው ቤሎ ከዳኒ ጋር ለብሰሽ ሆነ አልኩኝ። በቃ እናምን ላርግ ታዲያ እንዴ አገባዋለሁ ስትል የባለፈው ቤሎ ለብሳ ትምጣና በቃ ከዛ ሶሲም እንደምትሆን ሶሲ መስስ ብሩክን አታገባውም፣ አታፈቅረውም። ለምን ብትሉ ጓደኛዋ ነው። ጓደኛ ደግሞ በእንደዚህ አይነት ነገር አይታሰብምም፣ አይሳልምም። ሊቀየሩም አይችሉም እነሱ ማለት ነው። ምክንያቱ መጀመሪያ ጓደኛዋ ብላ ነው። ጓደኛዋም ስለሆነ አይቀየርም ሀሳብ ማለት ነው። ስለዚህ አሁን ብዙዎቻችሁ ሶሲና ዳኒ አንድ ላይ ይስሩ ስራ ይስሩ ምንም ችግር የለውም። ዳኒና ሀይሚ በምን አይነት ወይ ነው የተገናኙት? በምን አይነት ኬዝ ነው? አሁን በብሩኬ ኬዝ ነው። ሀይሚ በብሩኬ ኬዝ ነው። እኔ እሱ ጋር ያለሁት ግን አሁን ሶስት ዓመትም አራት ዓመትም ይሰረ ከፈለግ አለች ሀይሚ። ሙድ ስትይዝብን ማንም ሰው እንኳን ሰው ነፍስ አጥፍቶ ማለት ነው ሶስት ዓመት አራት ዓመት ይታሰራል። ከዛ በኋላ ምንድነው ይሄ የጠበቃ ምናምን ምናምን አስተዋጽኦ ይደረግለታል ይባላል። አስተያየት ነው ምናምን የሚባለው ከዛ በኋላ ይቀልለታል፣ ክሱ ማለት ነው ይቀነሳል። እንኳን አይደለም ብሩኬ ጫራ አድርጎት ሶፍት ጠቅጥቆ እንደዛ የወለደች አራስ መስሎ ዳኒ ቤቱ ቁጭ ብሎ፣ አንቺ ሄደች ጠይቀሹ ምናምን እችን፣ እችንማ እናቃለን። ለምንድ ነው ሃይም የምትሸውጅን? አራት ዓመት ይሰርህ። እንኳን አራት ዓመት አንድ ወር የሚታሰር ልጅ አይደለም ብሩቅ ማለት ነው ብሩክ ስር ቤት እንጂ ሀይሜ ምን አስበሽ ነው? አንዳንዴማ አንዳንዴማ የሆነ መታወሪያቸው ወሬዎች ምን ይደብራሉ። ሶ ብሩክ እንዲጮህ የምታደርጊ እኳን ጮ ራስሽ እኮ ነሽ። እንዲጮህብሽ ካልጮህብሽ እኮ ስለሚደብረሽ ነው። ይሄን እናውቃለን። እንዲህ ብሩክ ካልጮህባት ሀይሜ ማለት ነው፣ ቀኑ ራሱ ብርሃን አይሆንላትም። ስለዚህ ለዛ ነው ቤተሰቦች ማለት ነው፣ እኛን ደግሞ ሀይሜ ሀይሜ አትበሏት ለምትሉ ደግሞ ቁም ሳጥን ውስጥ አስገብታች ቆለፉበት። ከዛ በኋላ አናያት ምናንላት፣ ከየት እናያታለን? ከየት አግኝተን በቃ ከዛ ብሩክ ገነት ትሆንብናለች። ብሏል ገነት ሆናብኛል፣ አላገኛትም ብሏል። ከዛኛም ገነት ትሆንብናለች፣ አናገኛትም። ቁም ሳጥናችሁ ውስጥ የማዳም ቀሟች ነው እያስገባችሁ ሀይሜን ቁለፍ። ከዛ ማንም አያያት፣ ማንም አይናገራት። እንደዛ አድርጉ። እኛም ብሩኬን ወስደን ቤታችን ቁልፍ እናደርግበታለን እንዳታዩብን እንዳትናገሩብን ማለት ነው። እንደዚህ ነው የማዳም ቅመሞች፣ ሶስት አመት ይታሰር ብላ በዚች ስህተት ስታባብለን ሀይሚ እኔ ዝም ብዬ ይቀበላታለሁ እንዲህ ህጉን እንደማያቅ እንዴ፣ ኢትዮጵያዊ እኮ እኔ ምን ሆናችኋል እንዴ ያማችኋል እንዴ ቤተሰቦች እና እና ዛሬ የናቴ ፍቅረኛ ነት መሰለኝ ሁ የናቴ ፍቅረኛ ፎቶውን ቢያሳየን ዳኒ እረፍት እናገኛለን። ግን ፎቶውን እስካላሳየ ድረስ ምን እረፍት እናገኛለን? ምን ፎቶ አለና ምን ቪዲዮ አለና ምንም የለ። ገና እስኪቀናበር ገና እስኪመሳሰል እየጠበቃችሁ ነው። እስካሁን ድረስ እኮ እናውቃለን እኮኛችን ችን እናውቃለን። ተቀነባብሮ እስከሚመስልላችሁ ድረስ ነው አሁን ለኤዲቲንግ ለቅንብር ሰታችሁታል አሁን ከዛ በኋላ ነው የምታቀርቡት። እና ደግሞ ዳኒም ከሀይሚ አንድ እጁ የሚያስገባው ነገር ስላለ እሱ ሲሳካለት ያቀራራል ማለት ነው። ዳኒ ለምን ብሩክ ካየው የእሱ እንዳልሆነ እንዳላደረገው ስለሚያቀባቸው ሀይሚን እንደምንም ብሎ ዳኒ አሳምኗታል። ፎቶን ቪዲዮም፣ ፎቶም ሆነ ቪዲዮም ሆነ አሳይቶ አሳምኗታል። አሁን ብሩክ ቢያየው እኔ እንደዚህ አላረኩትም ይላቸዋል። ገባችሁ? እንዲ ብሩክም እኮ ተምሯል እኮ ምንም ቢሆን ዛሬ ላይ አስተማሪ ባይሆንም እሱ የሚሰራቸው ቪዲዮዎች ሀይም የሚሰራው ቪዲዮ አስተማሪ ቢሆንም አስተማሪ ነው፣ ትምህርት ነው ምንድነው ነው? ይሄ ትምህርት ነው፣ አስተማሪ ነው። እኛ ቾክና ቾክና ምንድ ነው እስክሪብቶ ወይም የሆነ ነገር ይዛ ስትሄድ አናያትም ሀይሜ ማለት ነው። ስልክ ስፒከር ነው እንደዚህ አድርጋ እንደዚህ ነው እንደዚህ ነው ስትል የምንሰማው ማለት ነው። ስለዚህ የብሩክስ ቪዲዮ ለምንድነው ነው የሚያስተምረው? ምንድ ነው ልዩነቱ ልዩነቱን ብቻ ጻፉልኝ እስቲ፣ ኮመንት ስር ንንንን የምትሉብኝ ሰዎች ማለት ነው። እኛ ልዩነት አትፍጠሩ፣ የሁለቱንም ስራ እኩል ተቀበሉ ነው ያልነው እንጂ ሌላ ነገር ምንም አላልንም። ትናንትና ደግሞ ሶሲ ቆማ፣ ቆሙ፣ ቆሙ፣ አስመታት፣ አስመታት፣ እንዴ፣ ቆሞ ሶሲ ትምታት ብሎ እንዴ መታት በላው ላይ ነው እንዘል በለ ገፋ ያረገቻት። ከዛ በኋላ መካከላቸው ገባ፣ መካከላቸው ገባ፣ አላስመታትም። ሀይሜንም አላስመታ፣ ብሩኬንም አላስመታ፣ ብሩኬን አላስመታ አላልኩም። ሶስ ሶስን አላስመታትም። ብሩኬ መሀል ነው የገባው። መሀል ገብቶ እረፊ ሀይሚ፣ እንደውም አንተን ነው የምመታስትን ምችኝ አላት። ምችኝ አላት የምሬ እንደሙላችሁ እና አንዳንድ ጊዜ የምትናገረው ነገር ሀይሚ ስለሚፈታተና ስለምትፈታተን ነው ማለት አንዳንዴ የሆነ በእጃችሁ እንዳጠፋባችሁ ላፈራለሁ። እናንተ ከሀይሚ ጋር መሰሩ ሰዎች ማለት ነው። እኔ ካራክተሩ ይሁን ምን ይሁን ቅይር የሚያረኛት ሃይሚ ማለት ነው ካራክተሩ ምን ይሁን ማለት ነው፣ ሰውነቷ ስታይሏ ሳይቀር ነው ቅይር አድርጎ የሚያሰራት ማለት ነው። ስለዚህ ቤተሰቦች፣ አንዳንድ ጊዜ ከሃይሚ ጋር የምትሰሩ ሰዎች ማለት ነው በንግግሯ ተሳስታችሁ ማለት ነው አፍንጫ እንዳትሏት አደራችሁን አደራችሁ እኔ ቀድሜ ነው የምነግራችሁ። ምክንያቱም ከድራማው በኋላ ማለት ነው ሀያሚ መሬት ነች አሉ ከድራማው በኋላ፣ ልክ ድራማው ላይ ደግሞ እንደ ሆረር ሆረር ነው የሚያጫውታት። ስለዚህ ተረዱት ቤተሰቦች ማለት ነው። እና ትናንትና ሶሲ አልመጣቻትም ገፋ ነው ያረገቻት። ብሩክም መሀል ገብቶ ገላገላቸው። ከዛ ውጭ ምንም ያደረገው ነገር የለም። ዝም ብላችሁ ስሙ ስለሚጣፍጣችሁ፣ ሶሴን አስመታት፣ ሃይሜን አስመታት፣ በሶሴ ያስደበደባት፣ አስቀነጥሰ አትበሉ። ከብሩክ በላይ እኛንን የምናዝንላት ብላችሁ አታለቅልቁ፣ አታለቅልቁ ሰምታችኋል እንዲህ እንደ ያንዳንዷን ነገር ታውቃላችሁ። ያንዳንዷ ቪዲዮ እንዴት እንደምትሰራ እያወቃችሁ ነው። ስለዚህ አሜን ብላችሁ የሁለቱንም ስራ ተቀበሉ። መጨረሻውን ደግሞ የምናየው ይሆናል ማለት ነው። እንግዲህ ቤተሰቦች፣ ለዛሬ ይዤላችሁ መጣሁት ቪዲዮ ይሄንን ይመስላል። ስራ ነው ካላችሁ ሁሉንም ማመን አለብን። እኛንም እንድታምኑን እንፈልጋለን። ሁሉም ሰው ነው ሃይሚ ሃይሚ እያለ ቪዲዮ የሚሰራው እሱ። እኛም ሃይሚ ሃይሚ ብለን ቪዲዮ ብንሰራ አይግረማችሁ፣ አይድነቃችሁ ገባችሁ? እንደገና ደግሞ እናንተ ሀይሜ ሀይሜ ስለምትሉ እኛ ደግሞ ብሩክ ብሩክ ብንል ይሻላል። ከአንድ ቤት ሁለት ሰው ለምና ከአንድ ቤት ሁለት ሰው ሀይሜ ሀይሜ ይደብራል። ለየት ብለን ብሩክ ብሩክ ብንል ምን ያንሰናል? ብሩክና ሀይሜ አንድ አደሉ በሚለው አስበን ነው እንጂ በሌላ ነገር አስበን አደለም። ኦኬ፣ ተግባባን ቤተሰቦች። እና ለዛሬ ጀላጅ መጣው ዘይ ቪዲዮ ሄኔ መስላል ቻናሌን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። አትናደዱ። ማንም ማንም ዩቲዩበር እውነት ይዞ መጥቶ አያውቅም። እንደውንም እኛ የምንሰጠው አስተያየት እንደው ይሻላል። ለምን ብትሉኝ እነሱ ላይ ያየነውን ነገር ነው እኛ ሀሳብ የምንሰጠው።

እንደ ማንኛውም ዩቲበር ስለሆንኩ ሰራለሁ እንጂ ያን ያክል በዩቱብ ተጠቃሚ ይህን ያህል በዶላር ማገኝ ገንዘብ ተቀባይ አይደለሁም። እኔ እስኪ እነ አብርሃምን ጠይቂያቸው። እነሱ እነሱን ጠይቂያቸው፣ እነ ብሩክና ሃይሚ እነሱን ጠይቂ። በዶላር ደረጃ ካልሽ ማለት ነው እኔ ለራሴ እናቴ ማዲያም ምሰጠኝ ብር ነው ህይወቴን የሚቀይርልኝ እንጂ ይሄ ዩቱብ ዝም ብሎ አድካሚ ስራ ነው። ምንም አደዛ ነው እላችኋለሁ። ወደፊት እንደውጥሩ ጥሩ ነገር ከተገኘ በሚለው ነው እንጂ የምንሰራው ዛሬ ላይ እንደነሱ ብር እየዛቅን ወይ ምናምን አይደለም፣ ቤተሰቦችዬ እነሱ ግን እናቴ ኑሮ እየዛቃቸው ስለሆነ እኔ ቢዝቁ ደስ ይለኛል። እንደው እንደዚህ የስራቸው እርስ በርሳቸው እንደዚህ ሲስተዳደቡ ያው እንዳይቀይሙ ስለምፈራ ነው እንጂ እኔ ቢሰሩ ደስተኛ ነኝ። ምክንያቱም እንዲ ኑሮ ኢትዮጵያ ኑሮ እንዲ እኛ እኮ ቢያንስ እዚህ ማለት ነው የሚበላ ሳሙና ሁሉ ነገር ርካሽ ነው። እነሱ እኮ እዛ እንዴት ስንት ነገር ውድ ነው እኮ። እግዚአብሔርን አንዳንድ ጊዜ ረበስ ማምላሉ የምሬን እውነት በጣም ነው። በተለይ አሁን ሀገራችን ላይ ያለው ነገር በጣም ነው የሚያስጠላ እውነት። ኢትዮጵያ የሚኖሩ ሰዎች በጣም እያዘንኩኝ ነው። እኛ ጋር እኮ ያን ያክል ለምግብ የሚያካብድም እንዴ። ኢትዮጵያ እንደዛ ረበስማ? ሆ ሰው አንድ ሰው ምሳሌ በላ ገብቶ አራት ሺ አምስት ሺ ለአንዲት እንጀራ ምግብ ካወጣ ታዲያ ሰው እንዴት ነው የሚኖረው? ምን ሰርቶ ነው ገንዘብ አግኝቶ እንደዚህ የሚኖረው? እና እኔ እንጃ አንዳንዴ ሳስበው ግራ ነው የሚያጋባኝ።